እሺ ችግር የለም። ቅጣትሽን፣ ንዛው፣ ትቀጫታለሽ። እራስሽ ነው ያልሽኝ። በአምስት አንበሳ አልሽ። ወደ አይን ጨውና በርበሬ ወደ አይን ማስገባታለሽ፣ መላጨታለሽ። አምስት አንበሳ ብያለሁ። አሁን አንተ የተረገምክ ብለሻል። አዎ ብለሻል። አምስት አንበሳ ብለሻል። እንዴ ድቦ ታውቂያለሽ። ማርያምን፣ እኔ እንደ እህቴ በጣም ሪስፔክት አለኝ። በጣም ነው እምወድሽ፣ በጣም ነው የማከብርሽ። ገባሽ? ግን ቀጣትሽን፣ በስነስርዓት ትቀበያለች ማርያም። አታላዝን እቀጣልሉ አትቀጣም ብለ ነው ገና ለገና ያ ያልኩት የፈላው ውሃ ስቲክታክ። የምጠላው ሰው በጣም ነው። ትላጫለሽ እንዴ ትላጫለሽ፣ መቼም አይነሽ እያየ ጨውና በርበሬ ወደ አይነሽን አታስገብም። ይናት ወያ ምሳን ችግር የለ እንደዚህ አርገሽ ብቻ ትደፍ ያለሽ መድፈን ሰው በጣም ይደፈናል። እንደዚህ ተደፍነው

ትሪፕል ንጠቀም ስላለው እኮ ነው እየተጫወኩ ያለሁት። ቅጣቱ አስደነግጣቸው እንዴ ይ ምን ያስደነግጣቸዋል? የባክኮነኝ እኔ እውነት እንደዚህ በገዛ ፍቃድ ግባ በገዛ ፍቃዴ በገዛ ፍቃዷ ላዋ ላይ ውርጅብኝ እንዲወርድባት የፈቀደች ብቻኛ ኢትዮጵያዊ ሲድዬ፣ የኔ ልብርሩ፣ የኔ ቀና፣ በጣም ነው ማመሰግነው፣ በጣም በጣም በርበሬ የውሸት ነው አውቀዋለሁ። እኔ የበርበሬና ከለር ጠፍቶኝ ነው። በደንብ ፊልተር አስነስታ እንደ አድርጋ በእጇ ታሳይኛለች፣ ትምላለች። ሰውዬ የውሸት ምናምን የሚባል ታሪክ የለም። እኔ ጋ የእውነት ነው የምንቀጠው። ለዛ ነው እንደዚህ በአናታችን ጥርሳችን እስኪረግፍ ድረስ ነው እኛ ቅጣት የምንቀጠው። እኛ በቅጣት ችግር የለብንም። ስምንት አበባ ጋ ስምንት አበባ የውሸት የሚባል ታሪክ የለም። ስምንት ቅጣት የውሸት የሚባል ታሪክ የለም። ስምንታዋ ሲጡ ጋይስ፣ ስምንታዋ ስምንታዋ ያልተ አይዞች ጀግና በርች። ኧረ ኪዳኔ ተው ተው፣ ትሪፕሉን እንጠቀም ጋይስ። ትሪፕሉን ነው አክቹዋሊ እንትን እንደማልል እኮ ጋይስ፣ ትሪፕሉን እንጠቀም

በጭንቅላት ይቆምላቸዋል ካለ ግላፍ ከደረሱበት ማለት ነው። በጭንቅላት መቆም ሳይሆን አምስት አበሳት አወርዳለህ ከደረሱበት እነቤታ ምናምን ምናምን አይደለም። በራሳቸው ቤታም ለራሱ ብትሆኑ ብትሆኑ አትደርሱበትም። ስለማቀቤታ ጊፍተር አይደለችም። ሰውዬ ጌመር እኮ ናት። ቤታ በዛም ሆነ በዛም አትደርስበትም። ማ የሚደርስበት የለም እና ወደዚህ ልትደርሱ እና ቤስቶ ፋይፍ ነው ያለው። አንድ እዚህ ጋ ቤታ ችግር የለም። ተቀጭ እና አንድ ቤተሰብ ስሪም እንደግማለን። ችግር የለም ቻከን አንጀምር። እኔ ካለቅጣት ጌም ከምጫወት ቲክታክ ጌም መጫወት ማቋረጥ ይሻለኛል። እኔ እኮ ጭንቅላት ፋን ለማድረግ ነው የመጣው። ቲክታክ ላይ አንዳንድ ጊዜ እንኳን ከቲክታክ ገቢ እንዳለኝ ጊዜ አለ ነው ሮዚ እና አ የኔ ናት፣ ነይ ነይ እናቴ ነይነይ ጌሙ ጀምሯል። ነይ ነይ እናቴ ጌሙ ጀምሯል። እየሰማሽ ነው? የኔ ናት ጌሙ ጀምሯል። ትመጫለሽ ወይ አትመጭም? እየጠበቁሽ ነው። ነይ በህግ አምላክ ብዬሽ አለው።

አንቺ ሄለን ቆይ፣ እግዚአብሔር ሲያወጣች ነው። ጌሙን አልጫወት የሚያልፈድ ማርያምን ተቀበይ ወይ አንድ ለዜሮ ቅጣቱ፣ ባን እንነጋገር መጀመሪያ ተው፣ በቃ አንድ ከላይ ነው አቃተኝ፣ አይኔን እናድርጎ ሁለት አንበሳ ቅድም ምንድን ነበር ያልሺው? ሶስት ቅጣት ሰጠሽ ነበራል። ምንድጣባባዚ ምንድጣባ አይኔ ምልቀባው ጋ ስተቃጠልኩ። ሶስተኛ ቅጣት ምን ነበር? ቲማቲም አድርግለት ወይዘሮ ዲቦ የፈላ ውሃ፣ የፈላ ውሃ ድስት ላይ በደንብ አሽከርከረሽ መድፋት። ተቀበኝ። ተበስማምተሽበታላ እ አንተ ጅል እንደዚህ እየተቃጠልኩ ቅጣት ነው የሚያወሩት? ሰዓት ደረሰ እኮ የምን ሰዓት ነው? ኧረ በስመ አብ በል።